ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን ወደ አባይቴ በሰላም መጣችሁ። ዛሬ ማሳያችን የዳቦ ፍርፍር አሰራር ነው። ሰብስክራይብ ሼር ማድረጋችሁን እንዳትረሱ፣ አብራችሁን ቆዩ። እንደምታዩት ሽንኩርታችን እያቆላን ነው። አሁን በርበሬ እንጨምራለን በርበሬ ብዙም ማብዛት አይገደብባቸው፣ እንደ ምርጫቸው። ውሃ ጠብ እያደረገ አሁን ቲማቲማችን እንጨምራለን። ቲማቲም አለማድረግም ትችላላችሁ። እንደምታዩት ሱጓችን እየጠቅላላ ነው። ሰብስክራይብ ሸር ማድረጋችሁን እንዳትረሱ። ጨውን ጨምራለና፣ ጨው ባታበሱም ችግር የለም። ያው አሪፍ ነው፣ እየተቆላላለን እንደምትመለከቱት። ቪዲዮን ፈጠን ማደርግላችሁ ብዙ ምንት እንዳይል ነው ስራ ሰዓታችሁ እንዳይሻማው ያልኩ ነው። እናንተ ግን እንደማል ትላላችሁ። አሁን ውሃ እንጨምራለን። እንደምትፈረፍሩት ዳቦ ነው ነው ውሃችን ጨምረነው። የፈላውሃ ቢሆን ይመረጣል። በማንኛውም ሰዓት ወጥ ስትሰሩ ምን ስትሩም የፈላውሃ በጎን መኖር አለበት። እንደምታዩት የውሃችን ፈልቷል። የፈላ ውሃ ስለሆነ በፍጥነት ፈልቶልናል። ልፈርፍረውና ተመልሰን እንገናኛለን። ያው ዳቦ ፍርፍራችን ደርሰዋል። ቻናላችን ሰብስክራይብ፣ ሸር ማድረጋቸውን እንዳትረሱ ባይ። ሰላም ነው።